የሚያሳዝን እኮ ነው። ትዕዛዛት እግዚአብሔርን ጥለን አግድመን ይሄን ይኸው ያለንበትን እናውቀዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የደረሰበትን ጽዋተ መከራ ለማሳወስ ነው። እኛ አሁን ጾሙንም ጸሎቱንም ዋዕለ ጾሙንም ዋዕለ ሰሙነ ሕማማቱንም እየሰነበት ነው በጸሎት በጾምና በጸሎት በሱባኤ የሰረበት ነው። ያደረገልንን ውለታ ለመመለስ ሳይሆን እኛ ምንም ምንም ብንል ለኛ እግዚአብሔር ያደረገልንን ያህል ውለታ ልንመልስ አንችልም። አቅም የለንም። ነገር ግን እኛ ያው እንደ አቅማችን እንደ አቅማችን ይህንን ለማስታወስ ነው። ሰሙነ ሕማማትን እዚሁ በጾም በጸሎት በስግደት በአምልኮት የሰነበት ነው እና ልብ እናድርግ፣ ነው ልብ እናድርግ። ሕገ እግዚአብሔርን ሕገ እግዚአብሔርን እንጠብቅ። ሕገ እግዚአብሔርን ከጠበቅን እኛ እንጠብቃለን ማለት ነው። አለበለዚያ ከንቱ ነው። ስለዚህም እግዚአብሔር አምላክ ያን ሁሉ ኃጢአት አራግፎ አንጥቶን ሲያበቃ እንደገና በየዕለቱ በየሰዓቱ በየደቂቃው በምናደርገው ኃጢአት ደግሞ እንደገና እየተጨመረ እየተካበነ ያለ እየተከመረብን ነው ያለው እና ይህን ከዚህ ነገር እንራቅ፣ ከክፋት ከምቀኝነት ከጥላቻ ከክፋት ከተንኮል እንረቅ ነው ይሄን፣ እነዚህ ነገሮች ያጠፉናል፣ ያጠፉናል በእውነቱ ጌታችን ኢየሱስ ክርስቶስ ምን ብሎ ወደ አባቱ የጸለየው? አባ ስረይ ሎሙ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ቢያውቁ ኑሮ መድኃኒታቸውን አይሰቅሉም ነበር። ደካማ ስጋ ቅናት፣ ምቀኝነት ይዟቸው ነው እንጂ ያ ሁሉ ባይኖርባቸው ኑሮ መድኃኒታቸው ያን ሁሉ ተአምር እያሳየ፣ ያን ሁሉ ሙት እያተነሳ፣ ያን ሁሉ አንካሳውን እያስሄደ፣ አይነ ስውር ሆኖ የተወለደውን አይን እየፈጠረ ደግሞ ሙታንን እያስነሳ አልአዛርን አራት ቀን ተቀብሮ ከአራት ቀን በኋላ ከሙታን ጠርቶ አነሳው። ሙታን ሙታንን እያነሳ ድውያንን እየፈወሰ አንዱ ተአምራ ሲሰራ እያዩ ሲሆን ባደነቁ ነበረ። ሰላሳ ስምንት ዓመት በደዌ ዳኛ በአልጋ ቁረኛ ወድቆ የነበረውን ሰው አልጋህን ተሸክመህ ሂድ ብሎ ሲያዘው አልጋውን ተሸክሞ ከሰላሳ ስምንት ዓመት በኋላ ማለት ነው። የውሉ የውል እንግዲህ ያስደንቅ ነበር ያስመሰግን ነበር እንጂ በሰንበት እንዴት በሰንበት አልጋህን ተሸክመህ ሂድ የሚያሰኝ አልነበረ። ምክንያቱም ከሰንበት ሰው ይበልጣል፣ የሰው ህይወት ይበልጣል። ከሰንበት ሰው ህይወት ይወርጣል። ከበዓል ሰው ሰንበት ለሰው የተሰራ ነው ተብሏል። ጌታችን ኢየሱስ ክርስቶስ ሰንበት ተፈጥረት በእንተ ሰብእ ወአኮ ሰብእ በእንተ ሰንበት ነው። ሰንበት ሰው ምን አይፈጥርም። ሰንበት ሰውን አትፈጥርም። ሰው ግን ሰንበትን ይፈጥራል፣ በዓልን ይፈጥራል፣ ስርዓትን ያወጣል። ሰንበት ግን ዕለት ነው እና ይህን ሁሉ ሰንበት እንደሚበልጥ አድርገው ከሰው ህይወት፣ በሰንበት አልጋህን ተሸክመ አትሄድ ብለው ከሰሱት ማለት ነው። ስለዚህ አለማወቃቸው ነው ያለው። ጌታችን ኢየሱስ ክርስቶስ ትክክለኛ አላወቁም፣ አልገባቸውም ነገር ሁሉ ስለዚህም ጌታ ኢየሱስ ክርስቶስ አውቆ አይደለም እየሰሩ ያሉት ስላላወቁ ነውና ይቅር በላቸዋል። ይህ ትልቅ መስዋዕትነት ነው። የራሱ ሆኖት ማን ያድርገዋል? እየሰቀሉት፣ እየገረፉት፣ እየቀጠቀጡት የእሾህ አክሊል ራስ ላይ ደፍተው ደም በደም አድርገውት እየገረፉት፣ ያ ሁሉ ተአምራት፣ እንዲያው በእውነቱ የሚገርም ነገር ነው። ያ ሁሉ ተአምራት ያዩ ተአምራት ሁሉ ዋጋ አልሰጡትም፣ እና ቤታችን የኢየሱስ ክርስቶስ ተንባሃን እንግዲህ በመጨረሻው ኤሎሄ ኤሎሄ ላማ ሰበቅታኒ ራይስተ ነው ላማ ሰበቅታኒ አምላክ አምላኬ አምላኬ ለምን ታውቀኝ ትርጉም ተተርጉሞ ለታል። ታዲያ እንግዲህ ይሄ ደግሞ በለበሰው ሥጋ ቁሞ መደብ ቁሞ ነው እንጂ አምላኬ አምላኬ ብሎ መለኮት አይጸልይም። መለኮት መለኮት ነው፣ ለማን ይጸልያል? ራሱ አምላክ ሆኖ አምላክ ፈጣሪ ሆኖ ለማን ይጸልያል? በለበሰው ሥጋ ቆሞ ኤሎሄ ሎሄ ብሎ ወደ አምላክ ወደ አባቸው ጸለየ ማለት ነው። እና በለበሰው ሥጋ ቆሞ ይህንን ተናገረ። ጌታችን እየሱስ ክርስቶስ እንግዲህ ብዙ ተአምራት አሳይተዋል። እግዚአብሔር እንግዲህ ተአምራቱን ጌታ ሲሰቀል ከስድስት እስከ ዘጠኝ ድረስ በመጽሐፉ እንደተነበበው እስከ ዘጠኝ ሰዓት ድረስ ጨለማ፣ ዓለም ሁሉ በጨለማ ተውጠዋል። ግዑዛን ፍጥረታት ተቃውማ ተቃውሟቸውን ገልጸዋል። ግዙፋ እነዚህ ግዑዛን ፍጥረታት ከዋክብት፣ ፀሐይ፣ ጨረቃ፣ ከዋክብት ግዑዛን ናቸው። አይናገሩ አይጋገሩ ለሰው አገልግሎት የተፈጠሩ ናቸው። ነገር ግን ፈጣሪያቸው ሲሰቀል የአቅማቸውን ተቃውሞ አደረጉ። ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ሆነች፣ ከዋክብትም ረግፉ በምድር ላይ ደግሞ ምድር ተንቀጠቀጠ፣ መቃብራት ተከፈቱ፣ ቦታን ተነሱ። መጽሐፉ ሲነበብ ሰምታችኋል። የቤተ መቅደስ መጋረጃ ደግሞ ለሁለት ተከፈለ። ያው ሁሉ ተቃውሞ ነው። ያው ሁሉ እነዚህን ሁሉ የሚያደርጉት ግዑዛን ፍጥረታት ናቸው። አይናገሩ፣ አይቃቀሩ ናቸው። ለሰው አገልግሎት የተሰሩ ናቸው። ሰዎች ግን በአምሳሉ በአርአያው የፈጠረው ሰው ባለአእምሮ፣ ያሁሉ ባለ እውቀት የሚጎዳውንና እና የሚጠቅመውን ለይቶ የሚያውቅ እንዲያውቅ ያደረገው ፍጡር ፈጣሪውን ሰቀለ። ይሄ የሚያስገርም ነው አይደለም? እጅግ የሚያስገርም ይሄ። ሆኖም ግን እንግዲህ ያው እንግዲህ ለምሳሌ ጆሮውን አንዱ በጌታችን ኢየሱስ ክርስቶስ ወገኖች ወይም ከሐዋርያት ሲይዙት ሐሙስ ማታ ሲይዙት፣ ቢላ ሾተሉን አውጥቶ ጆሮን ጆሮውን ቀጠሰው ለአንዱ ለአንዱ አመፀኛ። በኋላ ግን ጌታችን ኢየሱስ ክርስቶስ መልሰው ይሄን ሾተልህን ወደ አፎቱ መልሰው ብሎ ጆሮውንም መልሶ አዳነለት ማለት ነው። ይህን ሁሉ በዚህ ሁሉ ችግር ውስጥ እያለ እንኳ አዳኝነቱን አልተው አዳኝነቱን አልተውም። አምላክነቱ ምክንያቱም መለኮታዊ ስለሆነ ይህን ጥቃቅኑን ነገር ጉዳይ አይደለም እና ጆሮው የተቆረጠበትን ሰው ሉቃስ ወንጌል እንደተመለሰለት ይናገራል። ስለዚህ እኛ እንግዲህ ሀዋቂዎችንን እንግዲህ እግዚአብሔር የፈጠረው እውቀት አለን። የሚጎዳንን እና የሚጠቅመንን እናውቃለን። ፈጣሪያችንን አውቀን ፈጣሪያችንን እንድናመሰግን እንድናመልክ ነው የተፈጠርነው ነገር ግን እንደ ከግዑዛን ፍጥረታት ብሰናል ማለት ነው። ግዑዛን ፍጥረታት ይህን ሁሉ ሲያደርጉ እኛ ግን እያወቅ አዋቂ አጥፊ ሆነን የተገኘ ነው እና ይህ ሁሉ ጌታችን ኢየሱስ ክርስቶስ ለሰብዓዊ ፍጥረት ለአዳም ለአዳም እና ለልጆቹ ሲል በገባው ቃል መሰረት ከሰማያ ስርዓት ወርዶ ከድንግል ማርያም ተወልዶ በየጥቂቱ አድጎ ለዚህ ሁሉ ያን ሁሉ መከራ ተቀበለ። ይህም ሁሉ መከራ ተቀበለ ለሰው ልጅ ሲል አምስት ሺህ አምስት መቶ ዘመን ሙሉ ተሸክሞት የነበረውን የወለድ እዳ አረገፈለት ማለት ነው። ለሰው አምስት ሺህ አምስት መቶ ዘመን የተሸከመው መርገም ሁሉ አስወግዶ በዚህ ምድር ላይ ተገኝቶ ዘመነ ኦሪትን የነበረውን ሁሉ የነበረውን ሁሉ የኃጢአት መርገፍ አውጥቶ አስረግፎ ንጹሕ አድርጎ በሉ፣ በዚህ ተመሩ ብሎ አዲስ ህገ ወንጌል መስርቶ ህገወንጌልን ይህን በዚህ ተመሩ ብሎ ሰጥቶናል። በዚህ ተመሩ ብሎ የሰጠንን መመሪያ እኛም አልጠበቅ ነው አልጠበቅ ነው አልጠበቅ ነው። ሁሉ ጊዜ ሰብአዊ ፍጡር ተሳሳች ሆነ። እንዲያው በእውነት ተሳሳች። መጽሐፍትም እኮ ይላሉ ሰንዘ ክቡሩቱ እያይመረ ሰው ክቡር ሁኖ ተፈጥሮ ሳለ ክብሩን አላወቀም። ክብሩን አላወቀም ያለን እኮ ለዚህ እኮ ነው። ክብሩን አላወቀም፣ ክብራችንን አላወቀም እስከአሁንም ድረስ የሚያሳዝን እኮ ነው። ትዕዛዛተ እግዚአብሔርን ጥለን አግድመን ይህን ይኸው ያለንበትን እናውቀዋለን እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸዋት የደረሰበትን ጽዋተ መከራ ለማስታወስ ነው እኛ አሁን ጾሙንም ጸሎቱንም በኋለ ጾሙንም በኋለ ሰሙነ ሕማማቱንም የሰበት ነው የሰነበት ነው በጾምና በጸሎት በሱባኤ የሰነበት ነው። ያደረገልንን ውለታ ለመመለስ ሳይሆን እኛ ምንም ብንል ለእኛ እግዚአብሔር ያደረገልንን ያህል ውለታ ልንመልስ አንችልም። አቅም የለንም። ነገር ግን እኛ ያው እንደ አቅማችን እንደ አቅማችን ይህንን ለማስታወስ ነው ሰሙነ ሕማማትን እዚሁ በጾም በጸሎት በስግደት በአምልኮት የሰነበት ነው እና ልብና ድርግ ነው ልብ እናድርግ እገ እግዚአብሔርን እግዚአብሔርን እንጠብቅ እገ እግዚአብሔርን ከጠበቅን እኛ እንጠብቃለን ማለት አለበለዚያ ከንቱ ነው። ስለዚህም እግዚአብሔር አምላክ ያን ሁሉ ኃጢአት አድራግፎ አንጽቶን ሲያበቃ እንደገና በየዕለቱ በየሰዓቱ በየደቂቃው በምናደርገው ኃጢአት ደግሞ እንደገና እየተጨመረ እየተ ተካበነ ያለ እየተከመረብን ያለው እና ይህን ከዚህን ከዚህ ነገር እንራቅ፣ ከክፋት፣ ከምቀኝነት፣ ከጥላቻ፣ ከክፋት፣ ከተንኮል እንራቅ ነው። ይሄን እነዚህ ነገሮች ያጠፉናል፣ ያጠፉናል፣ በእውነቱ ያጠፉናል። ስለዚህ ያው እግዚአብሔር አምላክ እንግዲህ ቅዱስ ፈቃዱ ሆኖ ሁሉም ነገር በሰላም እንድንፈጽም አድርጎናል። እግዚአብሔር የተመሰገነ ይሁን። ለብርሃነ ትንሣኤው በሰላም ያድርሰን የተባረከ የተቀደሰ ምሽት ያደርግልን፣ ሰላማዊ ቀን ያደርግልን። አሜን።